ላይ ሼር ኮመንት ያደርጋችሁ ቤተሰብ ይሁኑ። ማነኝ ብለህ ራስህን ማሰብ አንተ ለመኩራት ማንህን ነው? መጀመሪያ ካፈጣጠር አጠርሽ ተመጋቢ ነህ። የበላ ሰው ደግሞ የሚመላለስበት ቦታ ይኖረዋላል። ማን ነህ አንተ? አንዴ ሙልሃ በሚባል አንድ ግለሰብ መሪ ነው ባለስልጣን ነው። እና አንድ ከኺዝ የተሰራ ከሱፍ ነገር የተሰራ ትልቅ ጋውን አድርጎ እየኮራ ሄደ። ሲሄድ እንትን አገኘው፣ ሙጠሪፍ ብኑ ዓብድላህ ሸኪር የሚባል ትልቅ ሳል ሰው አገኘውና፣ አንተ ሰው ሆይ ያረማመድህ ኩራትህን እስልምናና አላህ አይወደውም፣ እስኪ ረጋ በል ሲለው፣ ቀብረር ብሎ ዙሮ አየውና አወከኝ እንዴ ታቀኛለ? ለመሆኑ አለ እኔ ንጉሱ ነ መሪው ነ። ሌለው እኮ እርሳቸውም ገብቷቸዋል። አዋቃሃለዋል መነሻ ሚያስጠላ ፍትወትና ነ አሉ፣ መጨረሻ የሚገማ ጀናዛና ነ አሉ፣ በሁለቱ መዓል ሆድ ላይ ቆሻሻ ይዘ ምዞር ነ አሉ። ግልጽ ነው ባነህና እስኪ መነሻህን ንገር። ሚመንይን ዩ ምናን ከዛ ሳትመይነኩም ባዕደ ዛሊከ ለመይቱን ሟችነ መሃል ላይ ደግሞ ቆሻሻ ዝለነ ምዞሩ አረማመዱን አስተካከለ።

ይህ ምንድነው የምትነፋው? መሬት ልትሰነጥቅነ ነው? እስኪ ኪሊማንጃሮ ጋ ልትወዳደር? ወላልተም ሽፍል አርድ መራ አረረጋ ብለህ አሁን እሱ ጋር አንደኛው እሱ እኔ ማን ብለህ መረዳት። ሁለተኛ እንደ ሰው ዲን እንኳም ቢኖር በእስልምናችን ደግሞ ሱኡል ኻቲማ የምንለዋል። ያ አፈጻጸም መክፋት፣ አማሟታ አይታወቅም። አሁን አንተ እንኳን ታፔላ ለሰዎች ልትሰጥ ግልጽ ነው። ፍጻሜ ቢከፋስ? ሰው ተችተ ተሳድበ ተሳድበ፣ ያንተ ፍጻሜ ቢከፋስ? ይህ ሁለተኛው ከኩራት የሚያርቀ ያንድ ልጆች አቃል። የተወሰኑ ወጣቶች ገና በወጣትነታቸው እጅ ላይ

ያኔ እኮ በቃ ምድር ላይ ከነሱ የለም፣ ሰው እኮ የለም ከነሱ። አንዳንድ እንደ ሰው እንዳትኮራ በዲንህ እንኳን የሚያረግህ ይህን የፍጻሜ ምን ይታወቅ። ብዙ ታሪክ አሉ ብነግራችሁ የሚያስደንብት መስልምና ያለው። ሦስተኛው ሌላው ላይ እንዳትኮራ፣ ሌላው እንዳታሽሟጥ ያረግህ። አንተ በሰዎች ላይ የምታሾፈውን ነገር አላህ አንተን ቢፈትንስ በዛ ጉዳይ ምን አንድ ሸኸ ነበሩ ቁርአን ተፍሲር ካቀረኙ እና በሰው ላይ በማሾፍ ላይ ተጠንቀቀሉ። ልጅ እያለሁ ነው መከሩ አንድ ያሉ አሉ። መስጂድ ጋር በጣም ጠንካራ ናቸው፣ ኢባዳ ላይ፣ ሱና ላይ፣ ተውሂድ ላይ ጥብቅ ናቸውና አንዴ መስጊድ ገባው ሊሰግድስ ከጎኔ አንድ ሰው ሊሰግድ እና አላሁ አክበር ብለህ ነው የምትገባው። ንያ በቀልብ ነው ሰላት፣ ጾም ላይ ነው በድምጽ ወይ ሀጅ ላይ ነው ምትነየ

አላህ ካዘነላቸው ውስጥ ተቀባይ ስትሆን የበታሽ ትሆናለህ። አላህን በጣም የሚወደው ሪዝቅ ማለት ባሪያው ከላቡ የሚመገበው ነው። የቆሸሹ እጆች የነጹ ሪዝቆች መገለጫ ናቸው። አደራሃን በሕይወት ጉዞህ ላይ የማንም ሸክም እንዳትሆን ተነሳሽ ሆን፣ ሥራ፣ ተንቀሳቀስ። የሚላክል ብር ካለ እሱን ወደ ሥራ ለውጠው። ነገ ይሄ ጉዳይ ላይ ይቀጥል ይችላል። ነገ ሁሌ የሚሰጥ ሰው ሊሰለችህ ይችላል።

ከስር በኋላ መፈታተን እነዚህ ሕግ ናቸው። ወለን ተጅደ ሊሱነቲላሂ ተብዲላ፣ ለእነዚህ የአላህ ህጎች መለወጥን አታገኝም። ነሚሉ አላ ወለን ተጅደ ሊሱነቲላሂ ተሕዊላ፣ መቀየርን አታገኝ። ቋሚ ሕግ ነው። ወጣትነትህን እርጅና ሳይመጣ ተጠቀመበት። ያኔ ወኔ ይክድሃል፣ ያኔ ጥገኛ ትሆናለህ። ያኔ በሽታ ይከባህ። እርጅና ሲመጣ የሰው ጥገኛ መሆን ትጀምራል። አሁን ተጠቀምበት። ወጣትነት በጫት የሚባክን አይደለም። ወጣትነት በሱስ የሚባክን አይደለም። ወጣትነት መሰረት መጣያ፣ ራስህንም ቤተሰብህንም አገርም የምትለውጥበት እንቁ ኃይልህ ነው። ወጣትነት የሰው ልጅ ይሰጠኛል ብለ ራስክ ክብርህን ጠብ አላህን ብቻ አለ እሱ እንዲሰጥህ የሚያደርገው አላህ ብቻ። ከሰው ኪስ ያለ ብርና መሬት ውስጥ ያለ ማዕድን እኩል ነው፣ አላህ ውጣ ካላሉ አይወጣ። አላህን እንድማጽ እስቲጃባ ከምናገኝባቸው ሰዓቶች ውስጥ አንደኛው ጀውሁ ላይ ከሌሊቱ ክፍል አላህ ወደ ሰማእ ዱንያ ወርዶ ማን ነው የሚጠይቀኝ የሚልበት ወሳኝ ሰዓት ሰለፎቹ አነዝሉል ኢላህ የሚሉበት ሰዓት ተነስተጠይቁ የጁምዓ ቀን ባዕደል ዐስር እጅህን አንሳውዳ ዝናብ ሲወርድ አንዱ ስትጃባ የሚደረግበት ሰዓት፣ ክረምቱ ደግሞ ለዛ ይመቻላል። ዝናብ ሲወርድ ነቢዩ ዐለይሂ ሰላቱ ወሰላም እያንዳንዱ የዝናብ ጠብታ ጋር መላይካ አብሮ ይወርዳል ብለዋል። መላይካ ሆኖ ዝናቧን መሬት ጥሏት ሚመለሰው ወአንዘልና ሚነሰማ ሰማኢ ማእን ቢቀደር

አላህን ተማጸን ሊሰማን ቅርብ ቸር ለጋሽ ጌታ